ራስን ለማንጸባረቅ ጊዜው አሁን። በመጽሐፍ ቅዱስ ውስጥ ያለውን ትንቢትና ማንነት ለመረዳት ብዙ ሰዎች የሚሸሹትን ከባድ ጥያቄዎች የምንጠይቅበት ጊዜ ነው። ለረጅም ጊዜ ዓለም ምን ማመን እንዳለብን፣ የተመረጡት እነማን እንደሆኑና ትንቢቶችን እንዴት እንደሚገለጡ እየነገረን ነበር። ነገር ግን ጥሬውን እውነት በቅዱሳት መጽሐፍት ውስጥ ተጽፏል እና ከእይታ ውስጥ ተደብቆ ሁሉም እዚያ ነበረ! ጥያቄውን ለማየት ዝግጁ ነን? በመሲሁ ታሪክን ጀምር። ወደ ወገኖቹ መጣ! እርሱ እንደ ተስፋው የትንቢት ፍጻሜ የእስራኤል አዳኝ ሆኖ መጣ። ግን ምን አደረጉ? ንቀውታል። ማቴዎስ 27 ከ23 እስከ 26 እንደዚህ ይላል። ከዚያም አገረ ገዥ ለምንድን ነው ያደረገው? ክፋትስ ምንድን ነው? ነገር ግን ይሰቃል እያሉ አብዙተው ጮኸው። ጲላጦስ ሁከት መነሳቱን እንጂ ምንም ማድረግ እንደማይችል ባየ ጊዜ ውሃ አንስቶ በሕዝቡ ፊት እጁን ታጠበ። እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ። ሕዝቡም ሁሉ ደሙ በእኛና በልጆቻችን ላይ ይሁን ብለው መለሱ። በርባንን መታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠው። በገዛ ፈቃዳቸው የመሲሁን ደም በራሳቸውና በልጆቻቸው ላይ ያደረጉ። ይሄ በታሪክ ውስጥ ያለ አንድ ቀን ብቻ አይደለም። ይሄ ለውጥ የጀመረበት አንዱ ነጥብ ነው። ይህ የእስራኤል አመፅ ከፍተኛ ደረጃ ላይ የደረሰበት ደረጃ ነው እና የተከተለውን ቅጣት ኬትም አልመጣም። በኦሪት የተዘረጋው የቃል ኪዳኑ እርግማን በቀጥታ የሚፈጸም ነበር። እንደ እውነቱ ከሆነ እስራኤል ሁሉ ጊዜ ከመሲሁ የሚርቅ ጨካኝ አመፀኛ ሕዝብ ነበረ። መጽሐፍ ቅዱስ ይህንን በግልጽ ደጋግሞ ይናገራል። ቃል ኪዳኑን ደጋግሞ አፍርሰዋል። እግዚአብሔርም በቃሉ የታመነ ሆኖ ገሰጻቸው። አንድ ጊዜ ብቻ ሳይሆን በተደጋጋሚ ቅጣቱ ከባድ ነበረ። አሁን ዋናው ነገር ይህ ስለ ጥንታዊ ታሪክ ብቻ አይደለም፣ ይህ ስለኛ ነው። አያቶቻችን ላይ የደረሰው የአመጽና የቅጣት አይነት አሁን እየተፈጸመ ነው፣ ምክንያቱም እነዚያ የቃል ኪዳን እርግማን አልጠፉም ጊዜያውም አልነበሩ ዘዳግም 28 ከ 45 እስከ 46 እንዲህ ይላል የአምላካችሁን የእግዚአብሔርን ቃል ስላልሰማ ያዘዘህንም ትእዛዛቱን ስርዓቱን ስላልጠበቅ እስክትጠፋ ድረስ እነዚህ እርግማኖች ሁሉ በአንተ ላይ ይመጣሉ ያሳድድሁማል ያገኙሁማል! በአንተና በዘርህ ላይ ለዘለዓለም ምልክትና ድንቅ ይሆናሉ። ሁልጊዜ ተበዳሪ እንጂ አበዳሪ አልሆነ። በግፍ በባርነት በመድሎና በግዞት እየተሰቃየ ወደ ሁሉም ብሔሮች የተበተነው ማን ነው? በባንክና በብድር የሚታወቁ አይደሉም። በዓለም ስርዓት እንደ ኃይለኛ እውቅና ያላቸው አይደሉም። መጽሐፍ ቅዱስ እንደሚለው የተረገሙት ተበታትነው ተጨቁነዋል። ምን ጊዜም ጅራት እንጂ ራስ አይሆኑም። የስፓኒሽ ኢንኩዚሽን ታሪክ ከተከታተላችሁ የያሁዲን ባርነት በፖርቹጋል በአንጎላ እና በምዕራብ አፍሪካ መበተናቸውን እና በመጨረሻው በአትላንቲክ የባሪያ ንግድ ወቅት ወደ አሜሪካ በግዳጅ መጓጓዝ ምልክቶቹን ማየት ይጀምራል። እነዚህ የዘፈቀደ ክስተቶች አልነበሩም። የትንቢት ፍጻሜዎች እንጂ እርግማኖቹም ነበሩ። ኤርምያስ 30 ከ12 እስከ 15 እንዲህ ይላል። ስብራትህ የማይፈወስ ቁስልህም ክፉ ነው። ትጠገም ዘንድ ግርግርህም የሚፈርድልህ የለም። ስለህንም የሚፈውስ መድኃኒት የለህም። ውሽሞች ሁሉ ረስተውሃል፣ አይፈልግሁምም። በደልህ ታላቅ ስለሆነ ኃጢአትህም ስለበዛ በጠላት ማቅሶንና በጨካኝ ቅጣት አቅስይሃለሁና ህመምህ የማይፈወስ ሆኗልና ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትም ስለበዛ ይህንን አድርግ ይባሃለሁ። ስለዚህ ይህ የያዕቆብ ችግር ነው። ለወደፊት የሚሆን ነገር ሳይሆን ለዘመና ሲከሰት የነበረ ነገር ለሰሜናዊ ነገሮች፣ ከዚያም በይሁዳ ተጀመረ። አሁን ኢያሱን ያስረከበው ይሁዳም ተረግሞ ተበተነ። ደጋግሞ ይሖዋ እንደሚበታትናቸው ተናግሯል። ቅዱሳት መጽሐፍትን ተመልከት። ነህሚያ አንድ ስምንት አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ኤርሚያ 9 16 በአሕዛብ መካከል እበትናችኋለሁ። እስቂ ላምስት አስር ወደ ነፋሳት ሁሉ እበት እበትናለሁ። ዘዳግም 4 27 እስከ 28 እግዚአብሔር በአሕዛብ መካከል ይበትናቸዋል። ከዚያም ወደ ሉቃስ 21 24 ደርሰናል። በዚያም ኢየሱስ ራሱ እንዲህ ብሏል። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉ ይማረካሉ። የአሕዛብንም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ወደ ሁሉም ብሔራት የተማረከ በትክክል የሆነው ያ ነው። በትክክል እየሆነ ያለውም ያ ነው። አሳሳቹ ሰይጣን ይህንን እምነት በገሃድ ደብቆታል። ከቅዱሳት መጽሐፍት ይልቅ ስለ ቆዳ ቀለም አደረገው፣ ከቃል ኪዳንም ይልቅ ስለ ሕዝባዊ መብቶችም አድርጎታል። ስለዚህ ሰዎች ዘረኝነትንና ጭቆናን ይዋጋሉ፣ የመከራውን ትክክለኛውን ምክንያት እንኳን ሳይገነዘቡ። መጽሐፍ ቅዱሳዊም ነው ትንቢታዊም ነው። እናም የዚህ ሕዝብ ጭቆና የትንቢት ፍጻሜ መሆኑን ዓለም በትክክል ከተረዳ ይህ ክርስቲያን እየተባለ የሚጠራው ዓለም የራሱን ግብዝነት መጋፈጥ ይኖርበታል። የያዕቆብ ችግር በመከራ ያበቃው። ሆን ብዬ የኤርሚያስ ሰላሳን መጀመሪያና መጨረሻ ላይ ዘለድኩት። አሁን እናንበበ ኤርሚያስ ሰላሳ ከአንድ እስከ ሶስት ከእግዚአብሔር ዘንድ ወደ ኤርሚያስ የመጣው ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነክ ቃል ሁሉ በመጽሐፍ ጻፉ። እነሆ የሕዝቤን የእስራኤልንና የይሁዳን ምርቆ የመመልስባት ዘመን ይመጣልና ይላል። እግዚአብሔር ለአባቶቻቸው ወደ ሰጣቸው ምድር እመልሳቸዋለሁ። እነርሱ ይገዟታል። አሁን ኃይለኛው ፍጻሜ ይሆናል። ኤርሚያስ 30:16-24 ስለዚህ የሚወጡ ሁሉ ይዋጣሉ፣ ጠላቶችም ሁላቸውም ይማረካሉ። የዘረፉህም ይዘረፋሉ፣ የበዘበዙህንም ሁሉ ለመበዝበዝ አሳልፈ ይሰጣለሁ። እኔ ጤናህን መልስልሃል፣ ቁስልህንም እፈውሳለሁ፣ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻለና እግዚአብሔር እንዲህ ይላል፣ እናሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያው እራራለሁ። ከተማይቱም በጉብታዋ ላይ ትሰራለች፣ አዳራሹም እንደ ድሮ የሰው መኖሪያ ይሆናል። ከእርሱም ዘንድ የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ፣ አያንሱምም። እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸውም እንደ ቀድሞ ይሆናሉ። ማህበራቸው በፊቴ ጸንቶ ይኖራል። የሚያስጨንቋቸውንም ሁሉ እቀጣለሁ። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር። እናንተም ሕዝብ ተሆኑኝ ያላችሁ እኔም አምላክ ሆናችኋል። እነሆ የእግዚአብሔር አውሎ ነፋስ፣ እርሱም ቁጣው የሚያገለባብጥ አውሎ ነፋስ ወጥቷል፤ የአመፀኞችንም ራስ ይገለባብጣል። የእግዚአብሔር ጽኑ ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ታስተውሉታላችሁ። ኤርሚያስ 30 7 ወዮ ያ ቀን ታላቅ ነውና እርሱ የሚመስል የለምና፣ ያ የያዕቆብ መከራ ዘመን ነገር ግን ከእርሱ ይድናል። ይህ ቁጥር ብዙውን ጊዜ የተተረጎመው ከዘመናዊቷ የእስራኤል መንግስት ጋር የተያዘ የወደፊት ዓለም አቀፋዊ ቀውሱ ነው በሚል ነው። ነገር ግን መጽሐፍ ቅዱስ በትክክል የሚናገረው ይህን አይደለም። የያዕቆብን ችግር ለመረዳት ያዕቆብ ማን እንደሆነ፣ ችግሩ ምን እንደሆነ እና እግዚአብሔር ስለ ዘሩ የገባውን ቃል መረዳት አለብን። ስሙ እስራኤል ተብሎ የተቀየረ ያዕቆብ የአስራ ሁለቱ ነገድ የሆኑ የአስራ ሁለት ልጆች አባት ነበረ። እነዚህ ነገዶች ጥንታዊውን የእስራኤል ሕዝብ መሰረቱ። ነገር ግን በማያቋርጥ ዓለም ይታዘዛቸው ጣውጥ ማምለክ ማምለክና ቃል ኪዳንን በማፍረስ ምክንያት ፍርድ እንደሚመጣ እግዚአብሔር በነቢያቱ አስጠንቅቋቸዋል፣ ደጋግሞ ይነገራቸዋል። ቃል ኪዳኑን ከተው እርግማን እንደሚመጣው በዘዳግም 28 ላይ ሙሴ እነዚህን በረከቶችና እርግማኖችን ዘርዝሯል። ከቁጥር 15 እስከ 68 የሚያደርሰውን ዝርዝር ሁኔታ ገልጿል። ግዞት፣ ባርነት፣ ፍርሃት፣ ማንነትን ማጣትና በሁሉም ሀገራትን መበታትን እነዚህ የዘፈቀደ ቅጣቶች አልነበሩ የቃል ኪዳን መፍረስ ቀጥተኛ ውጤት ናቸው። እና በሚያሳዝን ሁኔታ እነሱ ተፈጽመዋል። ከሰለሞን በኋላ ብሔሩ ለሁለት ተከፈለ። የሰሜኑ የእስራኤል መንግስት አስር ነገዶች፣ እና የይሁዳ ደቡባዊ መንግስት ሁለት ነገዶች። የሰሜኑ መንግስት በአሦር እጅ ወርቆ ተበታተነ፣ በኋላም ይሁዳ በባቢሎን በ586 ተበታተን። ይሁዳ ለጥቂት ጊዜ ቢመለሱ እነሱም በመታዘዝ ላይ ወድቀዋል። ከስደት ከተመለሱ በኋላ አመፃቸው ቀጠለ። በክርስቶስ ዘመን ሮም በምድሪቱ ላይ ትገዛ ነበር። እናም ብዙ እስራኤላውያን አሁንም ተበታትነው ወይም በባዕድ አገዛዝ ስር ይኖሩ ነበር። ኢየሱስ ራሱ ህዝቡን ወደ ንስሐ ለመጥራትና ወደ ቃል ኪዳን ግንኙነቱ ለመመለስ ተስፋ የገባላቸው መሲህ መጣ። ነገር ግን አልተቀበሉትም። በማቴዎስ 23 37 38 ኢየሱስ ስለ ኢየሩሳሌም ሲያለቅስ እናየዋለን። ታዲያ የያዕቆብ ችግር መቼ ነበር? አንድ አፍታ ነበር። ለእውነተኛ የእስራኤል ዘሮች ረጅም ያለፈ ፍርድ ስደት የግዞት የጭቆናና የማንነት መጥፋት ወቅት ነበር። እሱ በእስር እና በባቢሎን መውደቅ፣ የሮማውያን ውድመትና ለብዙዎች በአትላንቲክ የባሪያ ንግድ፣ በቀኝ ግዛትና በትውልድ እርግማን ተከትለው የሚመጡ እርግማንን ይጨምራል። ለዘመናት ብዙዎቹ የያዕቆብ ዘሮች ወደ አፍሪካ፣ አረቢያ፣ አውሮፓና አሜሪካ ተበታትኖ ነበረ፣ እንደ ንጉሥ እና መኳንንት ሳይሆን እንደ ምርኮኞች፣ ባሪያዎችና የዘተኞች። ይህ ከዘዳግም 2868 ጋር ይዛመዳል። ይህ መግለጫ በትልቁ ታሪካዊ ሚዛን የሚስማማው ማን ነው? በመርከብ ተሳፍረው ማንነታቸውን የተገፈፉ በባርነት የተያዙና የአምላክ ሕዝቦች እንዳልሆኑ የተነገራቸው እነማን አሉ? እኛንን ለማለት ድፍረት ሊኖረን ይገባል። እኛ የያዕቆብ ዘሮች ነን፣ የቃል ኪዳን ልጆች ነን። እናም የያዕቆብ ችግር አስቀድሞ ለአባቶቻችን ለእናቶቻችንና በአያቶቻችን ላይ ደርሶ ነበረ። በኤርምያስ 37 ላይ ያለውን ተስፋ ስሙ። ይኸው ምዕራፍ አድንህ ዘንድ እኔ ከአንተ ጋር ነኝና ይላል። ይህ ነው ተስፋ። እርግማንን ታገሰናል፣ ሀዘኑን ተሸክመናል። አሁን ግን የመቤዠት ጊዜ ይመጣል። በፖለቲካ አይደለም፣ በጦርነትም አይደለም፣ ነገር ግን በንስሐ በመታዘዝና ከአባታችን ጋር ወደ ቃል ኪዳን በመመለስ። ይህ መነቃቃት የሚጀምረው ማንነትን በመረዳት ወደ መታዘዝ በመመለስ እና በመንፈሳዊ መንገድ በመመላለስ ሃይማኖትን ሳይሆን ትውፊት፣ የቤተ ክርስቲያን ባህል አይደለም፣ ነገር ግን እውነተኛ የቃል ኪዳን ሕይወት ነው። እንደ ቅዱስ ሕዝብ ተለይተን የእና ለምሳ አምሮአችንን በማደስ ተለውጠን መኖር መጀመር አለብን። ቅድመ ያቶቻችን አልተሳካላቸውም። ግን በተለየ መንገድ የመምረጥ እድል አለ። የእስራኤል ቤት የጠፉትን በጎች ለመመለስ የመጣውንና ቃል ኪዳኑን ለማደስ ነብሱን የሰጠውን መሲሁን የአህዌን ማክበር አለብን። ፍርድን እየጠበቅን አይደለም፣ በዚህ ውስጥ ኖረዋል። የያዕቆብን ችግርም እየጠበቅን አይደለም፣ ከሱ ለመዳን እየጠበቅን ነው። የንቃት ወቅት ላይ ነው። ከባቢሎን ከሐሰት ዋንነትና ከመንፈሳዊ ባርነት የምንወጣበት ጊዜ አሁን ነው። በጽድቅ ለመመላለስ ትእዛዛትን ለመጠበቅ እርስ በርሳችሁ ለመዋደድና ለሚመጣው መንግሥት የምንዘጋጅበት ጊዜ አሁን ነው። ይህ መልእክት በልብህ ውስጥ የሆነ ነገር ቀስቅሶ ከሆነ ስለሱ አንድ ነገር አድርግ። ንስሐ ግባ፣ ወደ እግዚአብሔር ዘወር በል፣ ከቃል ኪዳኖም ጋር ራስህን አስተካክል። ምክንያቱም የመልሶ ማቋቋም ጊዜ ይቀርቧል። እናም በውሸት ላይ አላቷን አይምስረቱ ያዕቆብን ችግር እየጠበቅን